እግዚአብሔር አምላካችን ያሰብረናል ተስፋን ባመጠጅ አድርገን ከዚህ ተሰብስበናልና ምስሩን ጥበቡን ማስተዋሉን እንዲያድለን የአምላካችንን ቅዱስ ፈቃዱ ይሆንልን። ወዘሰ ተዓቅበ አድሃነ ነፍሶ ባለን ጊዜ የምንነጋገርበት የትምህርታችን ርዕስ ነው፣ ወዘሰ ተዓቅበ አድሃነ ነፍሶ። ቃሉን እስኪ ከእኔ ጋራ አንድ ጊዜ ሁላችሁም ተናገሩት ወዘሰ ተአቅበ አድሃነ ነፍሶ የተጠበቀ ግን ነፍሱን አዳነ ማለት ነው የተጠበቀ ግን ነፍሱን አዳነ ትንቢተ ሕዝቅኤል ምዕራፍ ሰላሳ ሦስት ከቁጥር አምስት ላይ ተጽፎ እናገኘዋለን ነብይ እግዚአብሔር ስል ወዘሰ ተአቅመ አድሃነ ነፍሶ የተጠበቀ ግን ነፍሱን አዳነ ሲል የተናገረበት ምክንያቱ በጊዜው እስራኤላውያንን የናቡከደነጾር ጦር ሰራዊት የከበበበት ጊዜ ነበር። በዚያን ጊዜ ከዚያ ከበባ ለመዳን የግድ ራስን መጠበቅ አስፈላጊ በመሆኑ ከምርኮ ይድኑ ዘንድ ለእስራኤላውያን የተናገረው ኃይለ ቃል ነው። ወዘሰተ አቅመ አድሃነ ነፍሶ፣ ለጊዜው የተጠበቀ ራሱን ከምርኮ ያድናል፣ ፍጻሜው ግን ራሱን ከዲያብሎስ ምርኮኝነት ነፃ ያወጣል። ለዚህ የተነገረ ኃይለ ቃል ነው። በዚህ ኃይለ ቃል እግዚአብሔር እንደወደደ እንነጋገራለን። እንግዲህ የተጠበቀ ነፍሱን አዳነ ነው ያለን። ከምን የተጠበቀ ጠባቂውስ ማን ነው የሚለውን አጠር ላለ ጊዜ ለማየት እንሞክራለን። ጠቅላላውን ሰው ስናየው ጠባቂ የሚያስፈልገውን ከእንስሳት በተለየ መልኩ ጥበቃ የሚያሻው ፍጡር የሰው ልጅ ነው። ስለዚህም ከእንስሳት በተለየ መልኩ ጠባቂ አለው። ከብዙ ጠባቂዎቹ ለይተን ማየት የምንችል ለሰው ልጅ አራት ጠባቂዎች አሉት። ለሰው ልጅ አንደኛው አምላካዊ ጥበቃ ነው፣ ሁለተኛው መላካዊ ጥበቃ ነው፣ ሶስተኛው ሰባዊ ጥበቃ ሲሆን አራተኛው ህጋዊ የህግ ጥበቃ። በእነዚህ አራት ጥበቃዎች የሰው ልጅ ይጠበቃል። ለምን? የሰው ልጅ የሁለት ዓለም ነዋሪ ነው። ለጊዜው በዚህ ዓለም ይኖራል፣ በድንኳን በተመሰለ ዓለም ፍፃሜው ግን ወለመኒ ተነስተ ቤተ ማኅደርነ ዘበምት ብለ ህንጻ በሰማያት ዘይገብሮ ወደሰ አው እንዳለው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ አምስት ድንኳን የሆነ ቤታችን ቢፈርስ የሰው እጅ ያልሰራው የሰው እጅ ያልተጠበበበት ሰማያዊ ማደሪያ አለን ሲል የገለጠው ለጊዜው በድንኳን በተመሰለ በዚህ ዓለም ይኖራል። ፍፃሜው ግን አይን ያላየው ጆሮ ያልሰማው በሰው አይምሮ ግምቱ ይሄ ነው የማይባል አዲስ መኖሪያ አለው። የሰው ልጅ ያኛውን መኖሪያውን እስከሚያገኝ ድረስ በስጋም የኃጢአት ምርኮኛ እንዳይሆን ጠባቂ ያስፈልገዋል። በነፍስም ደግሞ የዲያብሎስ ምርኮኛ ሆኖ መንጸፈደይን ወርቆ በእግራጋን ተረግጦ እንዳይኖር ጠባቂ ያስፈልገዋል። ስለዚህም አራቱ ጠባቂዎች አሉት። አንደኛው ጠባቂው ወይም አንደኛው የሚጠበቅበት መንገድ እግዚአብሔራዊ ወይም አምላካዊ ጥበቃ ነው። መጀመሪያ የምናየውም ይህንን ነው። ምክንያቱም እስከዚህ ያደረሰን የጠበቀን፣ የመገበን፣ የተንከባከበን ተኝተን እንድንነሳ የፈቀደልን፣ እንድንንቀሳቀስ እንድናስብ ያደረገን እሱ ስለሆነ አምላካዊ ጥበቃ የሚለውን ነው የምናየው። ይህ አምላካዊ ጥበቃ ዘመን የማይሽረው ጊዜ የማይለውጠው ወደር አምሳል የሌለበት ብቸኛ ነው። ምክንያቱም ጠባቂው ከሶስቱ ጠባቂዎች የሚለይ በመሆኑ ነው። ይህንን አምላካዊ ጥበቃ ስንመለከተው ቅዱስ ዳዊት እንዲህ በማለት ይገልጸዋል በመዝሙር አስራ አምስት ቁጥር አንድ ላይ ዕቀበኒ ዚዮስ መኪያከ ተወከልኩ አቤት ሆኔ አንተን ታምኛለሁና ጠብቀኝ ይለዋል ራሱን።